ሰላም እንዴት ናቸው፣ የተወደዳቸው የጳጉሜ ሚዲያ ተከታታዮች። በየሳምንቱ ቅዳሜ ሳምንቱን ዋና ዋና ጉዳዮች የምናቀርብበት ሰዓት ላይ እንገኛለን። በዚህ የመረጃ ሰዓታችን ኤርትራና ህወሓት ጦርነት ሊከፍቱብኝ በቅንጀት እየሰሩ ነው ስትል ኢትዮጵያ መክሰሷንና ተከሳሾች ኤርትራና ህወሓትም የሰጡትን ምላሽ፣ ኢትዮጵያ የግዢ ስምምነት ስላደረገችው ዘመናዊ ተዋጊ የጦር ጀቶች አሁንም ውጥረት እንደሰፈነበት ባለው አማራ ክልል የመንግስት የፋኖ አመራሮች ይፋ እያደረጉት ስላለው የየራሳቸው ወታደራዊ ስኬቶችና ድሎች ሰፋ ያለ ትንታኔን ይዘናል። በድጋሚ አብራችሁን ቆዩ። የኤርትራ መንግስትና ህወሓት ጽምዶ ብለው በጠሩት ህብረት በኢትዮጵያ ላይ ጦርነት ለመክፈት በዝግጅት ላይ ናቸው ሲል የኢትዮጵያ የውጭ ጉዳይ ሚኒስተር ለተባበሩት መንግስታት ዋና ጸሐፊ መስከረም 22 በጻፉ ደብዳቤ ላይ ከሰሰ። በኤርትራ መንግስትና በህወሓት መካከል ያለው ሽርክና ባለፉት ጥቂት ወራት ውስጥ በጉል እየታየ መጥቷል የሚለው ይህ በውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ የተጻፈው ደብዳቤ እንደ ፋኖ ያሉ የታጠቁ ቡድኖችን በገንዘብ እየደገፉ፣ እያስተባበሩና እየመሩ ይገኛሉ ሲልም ይወቅሰ በጉዳዩ ላይ አስተያየታቸውን የሰጡ አንድ የዓለም አቀፍ ጉዳዮች ተንታኝ ሁለቱ ሀገራት አሁን ወደ ድርድር የሚገቡበት እድል የለም፣ ወደ ግጭትም ያመራሉ የሚል እምነት የለኝም ብለዋል። የኢትዮጵያ የውጭ ጉዳይ ሚኒስተር ለተባበሩ መንግስታት ድርጅት በጻፈው ደብዳቤ እንዳለው የኢትዮጵያ መንግስትና አክራሪ ያለው የህወሀት አንጃ ፋኖን ይረዳሉ፣ ኢትዮጵያንም ለመውረር እየተዘጋጁ ነው። ደብዳቤው የኤርትራ መንግስት ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ስጋት እንደፈጠረበት በመግለጽ ይህንን የጦርነት ዝግጅ ግጭት የሚያደርገውም ኢትዮጵያን ለማተራመስ መሆኑን በመግለጽ ይከሳል። ለዚህ ትርምስም የኢትዮጵያ መንግስትና ህወሓት ወይንም ጽምዶ ብለው በጠሩት ህብረት በኢትዮጵያ ላይ ጦርነት ለመክፈት በዝግጅት ላይ ናቸው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ዋና ጸሐፊ በጻፈው ደብዳቤ ላይ የከሰሰው ደብዳቤው እነዚህ አካላት እንደ ፋኖ ያሉ የታጠቁ ቡድኖችን በገንዘብ እየደገፉና እያስተባበሩ እየመሩ ይገኛልም ሲል ይወቅሳል። ምንም እንኳን ደብዳቤው በተባበሩት መንግስታት ዋና ጸሐፊ ስለመላ አምላኩ በመንግስት በኩል በይፋ ባይገለጽም በእርግጥ መረጃ እውነት ስለመሆኑ ምንጮች ገልጸዋል። ይህ የውጭ ጉዳይ ደብዳቤ የኤርትራ መንግስት የኢትዮጵያ ሉዓላዊነትና የግዛት አንድነት በማክበር በኢትዮጵያ የውስጥ ጉዳይ ጣልቃ ከመግባት መቆጠብ አለበት ይላል። ለኢትዮጵያ መንግስት ክስ ፈጣን ምላሽ የሰጠችው ኤርትራ በበኩሏ ክሱን ወታደራዊ የጸብ አጫሪነት ስትል ውድቅ አድርገዋለች። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል የቀድሞ ግዛትን ለማስመለስ ያለመ ከፍተኛ የፕሮፖጋንዳ ዘመ ቻና ና ወታደራዊ የጸባጫሪነት የታከለበት ነው ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር በ2018 የሰላም ስምምነት የተፈራረሙት የኢትዮጵያው ጠቅላይ ሚኒስተር አብይ አህመድ የትግራዩ ጦርነት ሲያበቃ ከኤርትራ ጋር ተቃቅረዋል። ከዚያን ጊዜ ጀምረው ኢትዮጵያ የባህር በር እንድታገኝ ያላቸውን ፍላጎት በተደጋጋሚ ሲገልጹ ቆይተዋል። አቶ የማነ ገብረ መስቀልም የባህር በርን ዳግም ለማግኘት ሲባል በብዙ መስዋዕትነት የተገኘውን የኤርትራ የነፃነትና ሉዓላዊነት ለመጋፋት በማሴር በምላሹ ኢትዮጵያን ከሰዋል። በምርጫ ቦርድ እውቅና የተሰረዘውና በኢትዮጵያ ክሱ ውስጥም በተባባሪነት የተጠቀሰው ህወሀትም ለክሱ ምላሽ ሰጥቷል። የኢትዮጵያ የውጭ ጉዳይ ሚኒስተር ኤርትራና ህወሀት በጋራ በመሆን ኢትዮጵያን ለመውጋት እየተዘጋጁ ነው በሚል ለተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ደብዳቤ መጻፉን ተከትሎ ህወሀት ለአንቶኒዮ ጉተሬዝና ለሌሎች ተቋማት የምላሽ ደብዳቤ ጽፏል። ህወሀት በደብዳቤው የፌዴራል መንግስቱ የፕሪቶሪያው ስምምነት ጥሶታል፣ የተፈናቀሉ ወገኖች መመለስ አልተቻለም፣ የትግራይ ሉዓላዊ መሬቶች በመከላከያ ሰራዊት ድጋፍና በሌሎች ታጣቂዎች ተወረዋል። የፌዴራል መንግስት በወልቃየት እንዲሁም በአፋርና በራያ አካባቢ ታጣቂዎችን እየደገፈና እያደራጀ ነው ሲልም ጠቅሷል። አንዳንድ ተቋማት ወልቃየት በአማራ ክልል ስር አድርገው መግለጫ እየሰጡም ነውም ብሏል። ከኤርትራ ጋር ያለውን ግንኙነት በተመለከተ ከኤርትራ ጋር የተጀመረውን የህዝብ ለህዝብ ግንኙነት ለቀጠናው ሰላም አዎንታዊ ሚና ያለው በመሆኑ መደገፍ ሲገባው የፌዴራል መንግስቱ ከኤርትራ ጋር በገባበት ውጥረት ምክንያት የጽምዶ ያለው ግንኙነት በጽኑ እየተቃወመ ይገኛል ብሏል። ህወሓት ከኤርትራ ጋር በመሆን ኢትዮጵያን ሊወጋ እየተዘጋጀ ነው የሚል የፌዴራል መንግስቱን ውንጀላ ከእውነት የራቀ ነው ብሎታል። በዚሁ ደብዳቤም ብሔራዊ ምርጫ ቦርድ የህወሓትን እውቅና እንዲመለስ የጠየቀ ሲሆን፣ አሁን እየታዩ ያሉ የጦርነት እንቅስቃሴዎች በውይይት እንዲፈቱ ጽኑ አቋም እንዳለውም ጠቅሷል። ኢትዮጵያ ዓለም ላይ አሉ የተባሉ ዘመናዊና በቴክኖሎጂ ወደር የማይገኝላቸው የጦር መሳሪያዎችን እየታጠቀች ነው። ከሰሞኑ ኢትዮጵያ ስድስት የሚሆኑ ሩሲያ ሰራሽ የሆነውን ሱ 35 ተዋጊ ጀቶች ለመግዛት ስምምነት መፈረሟን የውስጥ ምንጮች ገልጸዋል። በዚህ ወቅት ዓለም ከፍተኛ ውጥረት ውስጥ ትገኛለች። ይህ ውጥረት ከሀገር ውስጥ ታጣቂዎች ብሎም ከጎረቤት ሀገር ጋር መቃቃር ውስጥ የገባችው ኢትዮጵያንም መንካቱ አልቀረም። ለዚህም ይመስላል ኢትዮጵያ የተለያዩ ዘመናዊ የጦር መሳሪያዎችን እያመረተችና እየገዛች እንደምትገኝ እየ እየተሰማ ያለው ከሰሞኑ ደግሞ ሩሲያ ሰራሽ የሆነውና በአለም ላይ በጣም ብዙ ዘመናዊ በርካታ ቴክኖሎጂዎች ያለውን ሱ35 እጅግ የላቁ ባለብዙ ተግባር ተዋጊ ጀቶችን ልትገዛ ነው የሚል መረጃ እየወጣ ያለው። ኢትዮጵያ የሩሲያ ሱ35 ተዋጊ ጀቶች ግዢ መፈጸሟን ከሩሲያ ግዙፍ የመከላከያ ኩባንያ ሮስቴክ ሾልኮ የወጣው የውስጥ ሰነዶችን የሚያሳይ ሲሆን ሱ 35 ተዋጊ ጀቶች ወደ ኢትዮጵያ ለመላክ ማቀዱን ለመጀመሪያ ጊዜ ማረጋገጡን ብላክ ሚረር የተሰኘው የጠለፋ ቡድን ባሳለፈው ሳምንት መስከረም ሀያ ሁለት ቀን ይፋ አድርጓል። ሾልኮ የወጣው የደብዳቤ ልውውጥ እንደሚያሳየው የሮስቴክ ቅርንጫፍ የሆነውን የሩሲያ ሬዲዮ ኤሌክትሮኒክስ ቴክኖሎጂክስ ካንሰር ለኢትዮጵያ የተመደቡ 16 ሱ35 አውሮፕላኖች ቁጥጥር እና ማሳያ ስርዓቶችን እንደሚያመርቱ በ2022 ትእዛዝ መቀበሉን ይፋ ያደረገ ሲሆን ኢትዮጵያ 16 ሱ35 ጀቶችን ለመግዛት ማዘዟን ገልጿል። ሩሲያ ሰራሽ የሆነው ሱ35 ተዋጊ ጀት በአሁኑ ወቅት በዓለም አቀፍ ደረጃ እንደ አሜሪካው ኤፍ15 እና ኤፍ16 ካሉ ጀቶች ጋር የሚነጻጸር አውሮፕላን ነው። ጀቱ በሶስት ቁልፍ ዘርፎች ተወዳዳሪ የለውም። አንደኛው አስደናቂ የመንቀሳቀስ አቅም አለው። ጄቱ የተገጠመለት የግፊት አቅጣጫ መቆጣጠሪያ ሞተሮች አውሮፕላን በአየር ላይ ፈጣን ባልተጠበቀና ከባድ የማዕዘን ለውጦች እንዲያደርግ ያስችለዋል። ይህም በቅርብ አየር ላይ ውጊያ ወቅት ተወዳዳሪ የሌለው የበላይነትን ይሰጠዋል። ሁለተኛው ኃይለኛ የረጅም ርቀት ራዳር ሲሆን፣ አውሮፕላኑ ትላልቅ ኢላማዎችን እስከ አራት መቶ ኪሎ ሜትር ርቀት ላይ የመለየት አቅም አለው። በአንድ ጊዜ እስከ ሰላሳ ኢላማዎችን መከታተል ና በስምንት ኢላማዎች ላይ ሚሳኤል መቆለፍ ይችላል። ሶስተኛው ትልቅ የጦር ጭነት አቅም ሲሆን በአጠቃላይ 12 የጦር መሳሪያ መጫኛ ቦታዎች አሉት። ሱ 35 እስከ 8000 ኪሎ ግራም የሚደርስ የተለያዩ የአየር ወደ አየር እና የአየር ወደ መሬት ሚሳኤሎችና ቦምቦችን መሸከም ይችላል። ኢትዮጵያ ከአሁን በፊት ከራሻ የገዛቻቸው ሱ 27 ጀቶችን በሱ 35 ለመተካት በማቀዷ ግዢው መፈጸሙን ተገልጿል። ሱ 35 ለአየር ላይ የበላይነትና ለረጅም ርቀት የጥቃት ተልእኮች ታስ ታስበው የተነደፈ ዘመናዊ አውሮፕላን ነው። ይህ የጦር መሳሪያ ግዢ ስምምነት ኢትዮጵያ በአሁኑ ጊዜ በብዙ አቅጣጫ ያለባትን ውጥረት አጉልቶ የሚያሳይ ዜና ሆኖ እየተንሸራሸረ ነው። በአማራ ክልል በተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሚደረገው ግጭት እንደቀጠለ ነው። የፋኖ ታጣቂዎች የተለያዩ ከተሞችን መቆጣጠራቸውን፣ በባለስልጣናት ላይ ጥቃት መፈጸማቸውን ሲገልጹ የመከላከያ ሰራዊት ከፍተኛ አመራሮች በበኩላቸው ጽንፈኛ ባሉ ቡድን ላይ የተጠናከረ እርምጃ እየተወሰደ መሆኑንና ሰላምን የማስፈን ተልዕኳቸው ተጠናክሮ መቀጠሉን አስታውቀዋል። ከፋኖ ጋር ግንኙነት ያላቸው ምንጮች ባወጧቸው መግለጫዎች ታጣቂዎች በተለያዩ አካባቢዎች ወታደራዊ ስኬቶችን አስመዝግበዋል ብለዋል። መስከረም 27 2018 ዓመተ ምህረት በምዕራብ ጎጃም ዞን የምትገኘው ጅጋ ከተማ ሙሉ በሙሉ መቆጣጠራቸውንም አስታውቀዋል። የከተማውን ነዋሪዎችም የመንግስት ኃይሎች ከከተማ ከወጡ በኋላ የፋኖ ታጣቂዎች ብቻ እንደሚንቀሳቀሱ ተናግረዋል። በተጨማሪም በደቡብ ወሎ ዞን የምትገኘው ወረ ኢሉ ከተማን እንዲሁም ካቤና ሰኞ ገበያን የተባሉ ከተሞችንም በተ ተመሳሳይ ቀን በቁጥጥር ስር ማዋላቸውን ገልጸዋል። ታጣቂዎቹ በደብረ ማርቆስ ከተማ የአንድ ባለስልጣን የጸጥታ አጃቢ ላይ እርምጃ መውሰዳቸውንና በአማኑኤል ከተማም በአንድ አመራር ላይ ጥቃት ፈጽመው ሁለት የጦር መሳሪያዎችን መማረካቸውን አስታውቀዋል። ከዚህ በተጨማሪም የፋኖ ቡድኖች እንደ ዘንዘልማ ባሉ የባህር ዳር አካባቢዎች ከማህበረሰቡ ጋር ውይይት በማድረግ ድጋፍ ለማሰባሰብ እየተንቀሳቀሱ መሆኑንም ገልጸዋል። በሌላ በኩል የኢፌዲሪ መከላከያ ሰራዊት ከፍተኛ ጄኔራሎች በተለያዩ መድረኮች በመገኘት ሰራዊቱ ወይንም የጽንፈኛ ቡድኑ እንቅስቃሴ በማክሸፍ የህግ የበላይነት የማስከበር ስራውን አጠናክሮ በመቀጠሉን ተናግረዋል። በሌላ በኩል የኢፌዴሪ መከላከያ ሰራዊት ከፍተኛ ጄኔራሎች በተለያዩ መድረኮች በመገኘት ሰራዊቱ የጽንፈኛ ቡድኑን እንቅስቃሴ በማክሸፍ የህግ የበላይነት የማስከበር ስራውን አጠናክሮ መቀጠሉንም ተናግረዋል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ የደቡብ እዝ ሀያ አንደኛ ጉና ክፍለ ጦር ሰላሳኛ ዓመት የምስረታ በዓል ላይ በመገኘት ክፍለ ጦሩ በሀገሪ ሀገሪቱ ሰላምን የማረጋገጥ ኃላፊነቷን በብቃት እየተወጣ መሆኑን ገልጸዋል። የምስራቅ ዕዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ በበኩላቸው በአማራ ክልል የሚንቀሳቀሰው ቡድን የኢትዮጵያ ጠላቶች ተልዕኮ ተቀብሎ ሀገርና ሕዝብን እያዋጋ ነው ሲሉም ወንጅለዋል። ሰራዊቱም በክልሉ ደቡብ ጎንደርና ጎጃም ዞኖች በመንቀሳቀስ በቡድኑ ላይ ጠንካራ እርምጃ እየወሰደ መሆኑንና ዘላቂ ሰላምን ለማረጋገጥ ወታደራዊ እርምጃ እንደሚቀጥልም አስታውቀዋል። ሁለቱም ወገኖች የየራሳቸው ወታደራዊ ስኬቶች ይፋ ያደረጉ ሲሆን እነዚህም ተቃራኒ መረጃዎች እንደሚያሳዩት በአማራ ክልል ያለው የጸጥታ ኔታ ሁኔታ አሁንም ውጥረት የሰፈነበትና ግጭቱም እንደቀጠለ ነው። ሁለቱም ወገኖች የየራሳቸውን ወታደራዊ ስኬቶች ይፋ እያደረጉ ሲሆን እነዚህ ተቃራኒ መረጃዎች እንደሚያሳዩት በአማራ ክልል ያለው የጸጥታ ሁኔታ አሁንም ውጥረት የሰፈነበትና ግጭቱም እንደቀጠለ ነው። የተወደዳቸው፣ የጳጉሜ ሚዲያ ቤተሰቦች፣ ለዛሬ ያዝናቸው የሳምንቱ የሀገር ውስጥ ዋና ዋና መረጃዎች እነዚህ ነበሩ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ በኮሜንት መስጫ ሳጥን ላይም ሀሳብ አስተያየት፣ ጥቆማ እንድታደርሱን እንጋብዛለን። በቀጣይ ሳምንት የምንቀበለው አዲሱ ሳምንት የሚያስተናግዳቸውን አዳዲስ ጉዳዮች ይዘን ቅዳሜ እንመጣለን። ሰላም ለሀገራችን